ሲሰሩላት ምናምን ይመስሉኝ ማትጨነቅ ይመስሉኝ። ቱም በሰዓቱ እኔ የመጣሁት ለአደርሳት ነው ለአደርሳት። ስመ አሰላሙ አለይኩም ውድና የተከበራቸው ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ቴዲ ይቅርታ ጠይቋል። እንግዲህ ደስ የሚል ቪዲዮ ነው ዛሬ፣ በሀይሚዬ ቤት ቪዲዮ ተለቋል። እንደምታውቁት እንግዲህ ባለፈው አስራ አምስት ቀን እንደዛ ሲበጣበጡ ነበር ሀይሚና ብሩኬ እንግዲህ አላወቅኩም፣ አንቺ የሚጎዳሽ ልብሽ የሚሰብር መስሎኝ ነው ሲቆጣሽ አይቼ ነው ብሎ እንግዲህ ቤታቸው መጥቶ ይቅርታ ጠይቋል። ሀይሚና ብሩኬ እንትን መስሏቸዋል፣ እንግዲህ አዲስ ሆኖባቸዋል አላመኑ። አንተ ለምንድን ነው እኔን ያስከፋክ በዛ ልክ ለምን እንደዛውን ክያለው፣ እንግዲህ የተለያየ ጥያቄ እያነሳ ነው። ቡራ ሀይሚዬም እንደዛው እያለች ነው። ይቅርታ ትልቅ ነገር ነው ይቅርታ ትልቅ ነገር ነው ይቅርታ መቀበል አለባችሁ ወይ ሀይሚና ብሩኬ ያው ለወደፊቱ ትምህርት ካሁን በኋላ መጣላት የለባችሁም ሶስተኛ ሰው መሀላችሁ ማስገባት የለባችሁም እኔ እሷን ለማድረስ መጥቼ ነው እሷ ጋር አንተ እንዳጋጣሚ መተክ ሌላ ነገር አሰብክ ሌላ ነገር መስሎክ ነው እንደዛ ስትጮህ ደግሞ እንደዛ ስትቆጣት ደግሞ የምትጎዳት መስሎኝ ነው ብሏል እንግዲህ እንደ ወንድምነት ነው እያለ ያለው ብሩኬም ለሀይሚዬ ፍቅር ስላለው ነው። ያው ፍቅር ከባድ ነው በጣም ማለት ነው። ጥርጣሬ ብዙ ነገር ያመጣል። በዛ ላይ ደግሞ ያሉበት ሁኔታ ጥሩ አልነበረም። በዛን ሰሞን ሀይሚም ሌላ ፍቅረኛ አለ በማለት ነገር አንስታ ጥል ላይ ነበሩ። በዛ ሁኔታ ላይ ያለ ነው እንግዲህ ብሩኬ ቤት ድረስ ሄዶ፣ እሱን ደግሞ ቴዲን ደግሞ ሀይሚ ጋ ያገኘው ሊሰማው ይችላል። ለእልክ ነው እሷም እንደዚህ ያደረገችው ሊልና ሊሰማው ስለሚችል ነው እንግዲህ እንደዛ የተናደደው። በዛ ልክ ሲጣሉ የነበረው የነበሩት ማለት ነው። እንግዲህ ይቅርታ ሁሉንም መጠየቅ ኦዴንስንም እንሷንም ብሩኬንም መጠየቁ ትልቅ ነገር ነው። አዋቂ ነው። ጥፋት ማያጠፋ የለም ማለት ነው። የማይሳሳት የለም። ይቅርታ መጠየቁ ደግሞ ትልቅ ነገር ነው። ይቅር ብሎታል እንግዲህ። ቤት ድረስ ሄዶ ይቅርታ ጠይቋል። አንዳንድ ጥያቄ አንስቶ እነሱ መልስ መልሶለት እንግዲህ ተናግሮ አሉ ቪዲዮቹ ነው አየ ብሎ ደግሞ አንድም ጓደኛው ነው አብሮ እየተናገረ ነው ማለት ነው አይታችኋል። ቪዲዮ እንግዲህ እናመሰግናለን። ቴዲ ይቅርታ ትልቅ ነገር ነው። ጨረቃ ፋሚሊዎች እንግዲህ ይቅርታ እንደሚቀበሉ ተስፋ እናረጋለን። ብዙ ኮሜንትም አይቻለሁ፣ ኮሜንት ልጻፍኩም እንጂ አይቻለሁ። ብሩኬና ሀይሜም እንግዲህ ይቅርታን ተቀብለዋል። ካሁን በኋላ በሰላም ነው እንግዲህ እንደዚያ ን በመሀል እንደዚያ ነ ጭቅጭቅ እንደዚያን ነገር እናስወግዳለን ለማምቆም ሞክራለሁ፣ ጥረት አደርጋለሁ፣ ከማሃላችን እናስወጣለን ብሏል። እንግዲህ ብሩኬም ወስኖ አቋሙን ቀጥሏል። ባለፈውም ቪዲዮ እየለቀቀ ሰሞኑ የሚለቁት ቪዲዮ ደስ የሚል ፕራንክም ቢሆን ደስ የሚል ነገር ነው። እንግዲህ በፕራንክ መሀል ደግሞ የሚናገሩትም ደስ የሚል ነገር ነው እና አሁንም እንደዛው ማለት ነው። እና ሀይሚዬ፣ ብሩኬ ጭቅጭቃችሁ በዚህ ያብቃ ጥላችሁ በዚህ አብቃ። ሁለተኛ እንዳትጋጩ ማለት ነው፣ እንዳትጋጩ፣ እንዳትጋጩ። ትለያላችሁ፣ ጎበዞች ናችሁ። ስሩ፣ ስራ ነው ያው። ሚዲያ ሰው ስትሆኑ ያው ፕራንክና የተለያየ ድራማ መስራት ያለ ነው። ግን በዚህ ልክ ጭቅጭቅ እና በዚህ ልክ እንትን መሆኑ ጥሩ አይደለም። አናቆማለን ብላችኋል፣ አቁማችኋል። በዚህ ቀጥሎ እላችኋለሁ እንግዲህ